ሰበር ዜና ጥቅምት 17 2018። ጤና ይስጥልኛ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያ አርእስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች ከአዲስ አበባ ፍንጫ ስር በቅምቢቢት ወረዳ በሸኖ ከተማ ወይራ በሚባል አካባቢ ኦፕሬሽን መስራታቸው ተገልጿል። የአገዛዙን ብራስ ጠባቂዎች የፋኖ በትር አርፎባቸዋል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በወሎና ና በጎንደር ከባድ ውጊያ ሲደረግ የፋኖን አብስቶች የአገዛዙን ሰራዊት አይቀቱ ቅጣት ቀጥተውታል። አገዛዙ የሚመካበት ዙ 23 መሳሪያ ከነተጫነበት ኦራል በፋኖ ተቃጥሏል። መካናይዝድ ጦር ይዞ የመጣው የብልጽግና ጦር ከጨጨሆም እስከ ጋሸና ሲገረፍ አርፍዷል። እንዴት ዙ 23 እስኪቃጥልብን ምን ተሰራላችሁ የተባሉም መካከለኛ አዋጊዎችም በብልጽግና ጀኔራሎች መረሸናቸው ተገልጿል። ዝርዝር ይዘናል። ጎጃም ላይም ከባድ ውጊያ ተደርጓል። ዱር ቤት የከተማ የገቡት ፋኖች አገዛዞን ጦር ሙትና ቁስለኛ ሲያደርጉት፣ በዳንግላ ደግሞ የብልጽግና የጸጥታ ዘርፍ ኃላፊ በፋኖ ተማርኳል። ዝርዝር አሰናድተናል። ወዲህ ደግሞ በአንደኛው ሳምንት ፋኖን መከላከያ ሰራዊታችን እያጸዳው ነው፣ በቀጣዩ ሳምንት ደግሞ ከፋኖ ጋር ድርድር ልናደርግ ነው ሲሉም ግራ የሚያጋባ መግለጫዎችን ሲሰጡ የከረሙት የአማራ ክልል ኮሚኒኬሽን ቢሮ ኃላፊው ዶክተር መንገሻም ከኛ ፍላጎትና አቋም ውጭ መግለጫ ሰጥተሃል በሚል በአረጋ ከበደ ከስልጣን መነሳታቸው ተነግሯል። እንመለከተዋለን። በለንደን በትላንትናው ዕለት ዲያስፖራው መሬት ያንቀጠቀጠም የአብይን ግፍ የሚገልጽ ሰልፍ አድርጓል። ይህም ይዳሰሳል።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 ቆዩም ቀዳሚ ወዳድረኩ ተዘገባ አልፋለሁ። በተለያዩ አቋማቸው የሚታወቁት ዶክተር መንገሻም ከኃላፊነታቸው ተነስቶም የሰላም ንግግሩ ውዝግቡ ቀጥሏል። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ የነበሩትና በተደጋጋሚም ከክልሉ መንግስት ይፋዊ አቋም የተለዩ አስተያየቶችን ይሰጣሉ በሚል የተገመገሙት ዶክተር መንገሻን ፈንታው ከኃላፊነታቸው መነሳታቸው ተገልጿል። ከኃላፊነታቸው የተነሱት ከፋኖ ጋር ድርድር እየተደረገ ነው በማለት የሰጡት አስተያየት የክልሉን አቋም እንደማያንጸባርቅ ከተገለጸ በኋላ ነው ተብሏል። ዶክተር መንገሻ ፈንታው ለመንግስታዊው አዲስ ዘመን ጋዜጣ በሰጡት ቃለመጠይቅ የክልሉ መንግስት ግጭቱን በሰላም ለመፍታት ከፋኖ ጋር ንግግር እያደረገ መሆኑን መግለጻቸውን መዘገባችን አይዘነጋም። ይህ ንግግራቸውም ውዝግብ አስነስቶም ነበር። ይሁንና ይህ አስተያየት የክልሉን መንግስታዊ ፋ አቋም እንደማይወክልና የግል አስተያየታቸው እንደሆነም ተገምግመው ቃለመጠይቁ ከወጣ ከሰዓታት በኋላ እንዲወርድም ተደርጎ ነበር። የሚዲያችን ምንጮች እንደሚሉት የክልሉ ርዕሰ መስተዳድርን ጨምሮም ከፍተኛ አመራሮች ኃላፊውን የክልሉን አቋም ሳይሆን የግል አስተያየቶትን ነው የምትናገሩት በሚል ጠንካራ ግምገማ ባቸዋል ዶክተር መንገሻ ከዚህ ቀደም በተለያዩ ጊዜያቶች አወዛጋቢና እርስ በራሳቸው የሚቃረኑም መግለጫዎችን መስጠታቸውም ተገምግመዋል። የሰላም ድርድር አለ የሚለው ባለፈው ሳምንት የሰጡት አስተያየታቸው ከዚህ ቀደም ከነበራቸው ጠንካራ ወታደራዊ አቋም ጋር በእጅጉ የሚቃረንም ነው ተብሏል። አስተያየት ሰጪዎቹ እንደሚሉት ባለስልጣኑ ቀደም ባሉት ጊዜያት የኢትዮጵያ መከላከያ ሰራዊት በታጣቂዎቹ ላይ የማያዳግም እርምጃ በመውሰድ ጸጥ ለጥ ያደርጋቸዋል የሚል ጠንካራ ፉከራ ወታደራዊ አማራጭን የሚደግፍ አስተያየት ሲሰጡና ሲደነፉ የሰነበቱ ሲሆን ይህ አይነቱ ከወቅታዊ ሁኔታ ጋር እየተለዋወጠ የሚቀርብና ከክልሉ የተቀናጀ አቋም ውጭ የሆነ የግል አስተያየት መስጠታቸው በተደጋጋሚ ለግምገማና ለትችት እንደዳረጋቸው ይነገራል። በመሆኑም ከኃላፊነታቸው መነሳታቸው የሰላም ንግግር በራሳቸው ከመናገራቸው ጋር ብቻ ሳይሆን በተደጋጋሚ ከሚሰጧቸው ያልተጠበቁና ከማዕከላዊ አመራሩ ጋር ያል ከተቀናጁ መግለጫዎች ጋር የተያዘ መሆኑን ብዙዎች ይስማማሉ። ሆኖም በክልሉ ኮሚኒኬሽን ቢሮ ኃላፊነት ቢነሱም በገቢዎች ቢሮ ኃላፊነት ተመድበዋል። ይህ በእንዲህ እንዳለ ደግሞ የፋኖ አመራሮች በበኩላቸው ከአማራ ክልል መንግስት ጋር ለመደራደር ፍላጎት እንደሌላቸው በተደጋጋሚም ሲገልጹ ቆይተዋል። የክልሉ መንግስት ራሱን የቻለ ውሳኔ ሰጪነት አቅምና ህጋዊ ስልጣን የለውም የሚል አቋም ያላቸው የጎጃም ፋኖ አመራር አስረሰማረዲያምጤም ማንኛውም አይነት ድርድር በቀጥታ ከፌዴራል መንግስት ጋር መሆንም እንዳለበት መናገራቸውን ከዚህ ቀደም መዘገባችን ይታወቃል። የዶክተር መንገሻ መነሳት በክልሉ አመራር ውስጥ ግጭቱን ለመፍታት በሚያስችሉ መንገዶች ላይ ግልጽ የሆነ ወጥ አቋም አለመኖሩና የመልእክት ቅንጅት ችግር መኖሩን በድጋሚ ያሳየ ክስተት ሆኗል ሲሉም አስተያየት ሰጪዎች ለሚዲያችን ገልጸዋል። አቸፈር ወንድዬ ያግድም ያግድም፣ ተኳሹ ብዙ ነው፣ አረማምድም። ፋኖ በዱርቤቴ ከተማ ዘልቆ በመግባት 18 የጸረ አማራው ብልጽግና ቡድን ወታደሮችን ሲገድል 25 የጦር መሳሪያ መማረኩን አስታወቀም። በአፋውሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃ ማጎ ምድር ክፍለ ጦር የሚገኘው አቤ ጉበኛ ብርጌድ አቸፈር ዱር ቤት ከተማ ውስጥ በመግባት በወሰደው እርምጃ 18 የጸረ አማራው ብልጽግና ቡድን ወታደሮች ሲገደሉ በርካቶች መቁሰላቸውን ሚዲያችን ከክፍለጦሩ ሕዝብ ግንኙነት ክፍል ለማረጋገጥ ችሏል። በጎጃ ማጎ ምድር ክፍለ ጦር ስር የሚገኙት የአቤ ጉበኛ ብርጌድ አባላት በትላንትና ሁለት ማለዳ ጀምሮ ወደ አቸፈር ዱር ቤት ከተማ ዘልቀው በመግባት የብልጽግናን ቡድን ኃይል ላይ ከባድ ጥቃት በመሰንዘር ታላቅ ድል ተቀዳጅተዋል። በዚህም ኦፕሬሽን ራሳቸውን የመከላከያ ሰራዊት ብለው የሚጠሩ አስር ወታደሮችንና ስምንት የባዕድ እግር አጣቢ የሚሊሻ አባላት ጨምሮ በድምሩ አስራ ስምንት የፀረ አማራው ብልጽግና ቡድን ተላላኪዎች ሲገደሉ ቁጥራቸው በውል ያልታወቀ በርካቶች ደግሞ መቁሰላቸውን ሚዲያችን ከክፍለ ጦሩ ያገኘው መረጃ ያመለክታል። በኦፕሬሽኑ ሙትና ቁስለኛ ከተደረጉት የፀረ አማራው ብልጽግና ቡድን ወታደሮች በተጨማሪም ሀያ ክላሽንኮቭ አምስት አምስት እስኪ መሳሪያና 350 የክላሽ ተተኳሽ በፋኖ መማረኩም ነው የተነገረው። በተጨማሪም በውጊያው ሁለት የብልጽግና ወታደራዊ ፒክአፕ ተሽከርካሪዎች መቃጠላቸውን ሚዲያችን ከክፍለጦሩ ህዝብ ግንኙነት ኃላፊም ለማረጋገጥም ችሏል። ይህ በእንዲህ እንዳለ ደግሞ እዚሁ ጎጃም ላይ የዳንግላ ከተማ ካድሬዎች የሚተማመኑበት የጸጥታ አመራር በፋኖ ቁጥጥር ስር ዋለ። የዳንግላ ከተማ ጸጥታ ጽህፈት ቤት ኃላፊ ሎጂስቲክ መምሪያ ኃላፊ መቶ አለቃ ብርሃኑ ይርዳው በፋኖ ቁጥጥር ስር መዋሉ ታውቋል። ኃላፊው በቁጥጥር ስር አለው ከዳንግላ ከተማ ወደ ጉምድሪ ሰላማዊ ነዋሪ መስሎ ሲንቀሳቀስ ሲሆን ግለሰቡ የዳንግላ ከተማ ካድሬዎች ከሚተማመኑባቸው አሉን ከሚሏቸው ተላላኪ ባንዳዎች መካከል አንዱ እንደሆነም ተነግሯል። ከጸረ አማራው ኃይል ጋር ተሰልፎ የወገኑን ስቃይ እያራዘመ የሚገኘው ተላላኪ ባንዳው በቁጥጥር ስር የዋሉት በአፋ ባሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ስር የሚገኙት የራስ ቢትወደድ መንገሻ ጀንበሬ ብርጌድ አባላት ሲሆኑ በቁጥጥር ስር የዋለውን የሀገሪቱ አለቃ ብርሃኑን በአሁኑ ሰዓት በተጨማሪ ምርመራ እያካሄዱበት እንደሆነም ነው የተረጋገጠው። ይህ በእንዲህ እንዳለ ወደ ወሎ ስናልፍ የአገዛዙ ሰራዊት ንጹሐንን ኢላማ ያደረገ የከባድ መሳሪያ ጨፍጨፋ በሰው ህይወትና በንብረት ላይ ጉዳት ማድረሱን ቀጥሏል። በዚህ ሶስት ቀን ውስጥ በተደረጉ ጦርነቶች ቤተ አማራ ኮረ ጽና ክፍለ ጦር የአገዛዞን የሻለቃ ምክትል አዛዥ ወደማይቀረው ቤቱም ሸኝተውታል። ከዚህ ቀደም ሐሙሲ በተባለ ቦታ መራር በትርን የተመታ የሚሰራው የአብይ አህመድ ተከፋይ ሰራዊት በርካቶች የምሙትና ቁስለኛ ሲሆኑ ምክትል አዛዦም ቁስለኛ ሆኖ ወደ ህክምና በፓትሮል የተወሰደ ቢሆንም በትላንትና ሁለት ሊያገግም ባለመቻሉም የተከፋይነት ተግባሩን ተሰናብቶ ወደ ሲኦልም ገስግሷል ሲሉም የመረጃ ምንጮች ገልጸዋል። ይህ በመረረ የፋኖ በትር በሰጨው የአገዛዙ ሰራዊት ንጹሐንን ኢላማ አድርጎ ከረፋዱ ጀምሮ የዜና አየር ላይ እስካለበት ጊዜ ድረስ የሞርተር ድብደባ በንጹሐን ላይ ሲፈጽም ውሏል። በ በዚህም ጸያፍ ተግባሩ ዴላንታ ወረዳ ተብኮ ቆሎ በተባለ ቦታ ላይ በሞርተር የሁለት ንጹሐን ግለሰቦች ላይ ከባድ የአካል ጉዳት አድርሶባቸው ሆስፒታል ህክምና መግባታቸውንም አረጋግጠናል። በሌላ ተመሳሳይ ድርጊቱ ከቆቦ ከተማ ሆርማት ወታደራዊ ካምፕ ላይ በተጠመደ መድፍ ወደ ራያ ቆቦ ድንጋይ ቀበሌ ድብደባ በመፈጸም ሁለት ባልና ሚስት ላይ ከባድ ጉዳት አድርሷል። ቤትና ንብረትም አውድሟል ተብሏል። ይህ በእንዲህ እንዳለ ደግሞ አንሻ ክፍለ ጦር በዛሬው የቴሌቪዥን ኤችአርቢ ራስ ደጀን በሚባል ቦታ ላይ ተጋሉ በማድረግ ታላቅ ድል ሰሩ። የብልጭግና ኃይል ከኮኮን እስከ ጋሸና ያለ የሌለውን ሰራዊት በመካናጅ ደረጃ ሰብስቦ ወደ መቄት ሰብሮ ለመግባት ከአንሻ ክፍለ ጦር ጋር ከባድ ውጊያ አደረገው። የአገዛዙ ሰራዊት በአነብስቶቹም አንሻ ክፍለ ጦር በአግባቡ ተመክቶ በመልሶ ማጥቃት ተመቶ እግር አውጪኝ ብሎ ወደ ጋሸና መፈርጥጧል። አይደፈሪዎቹ አንሻ ክፍለ ጦር በአርበኛ ጨለፍ ተስፋው እየተመሮ የብልጽግናን ሰራዊት ዶጋመድ በማድረግ የፋሽስቱን ሰራዊት ታሪክ አድርገውታል። ከጨጨሆ እስከ ጋሸና ፍንጫ ጥግ ድረስ አደረጃጀታቸውን ዘርግተው የብልጽግናን ሰራዊት እያጉላሉት የሚገኙት እነዚህ አናብስቶች እነዚህ የአናብስ ስብስቦች አኩሪ ታሪክን በመስራት የአብይን መካናይዝድ ሰራዊት ስባብረውታል። ገሚሱ ሙትና ሌላኛው ቁስለኛ ሲሆን ከነዚህ የተረፈውም ፈርጥጧል ተብሏል። በዚህ ውጊያ የአገዛዙ ኃይል በመካናይዝድ ደረጃ ሰብስቦት የመጣው መሳሪያ በክፉኛ ተመትቶበት ከባባድ መሳሪያዎቹም ተቃጥለውበታል። ወደ መቄት ሰብሮ ለመግባት ከአንሻ ክፍለ ጦር ጋር ከባድ ውጊያ የሚያደርገው የአገዛዙ ሰራዊት ይዞት የመጣው ዙ23 በፋኑ ኃይሎች እስከነ ኦራሉ መቃጠሉ ነው የተነገረው። የአገዛዙ ሰራዊት ይዞት የመጣውን ከባድ መሳሪያ አቃጥሎ ሲመለስ ከኋላ የነበሩ የአገዛዙ ሰራዊት አመራሮች እንዴት ዙ23ቱን አስረክባችሁ አቃጥላችሁ ትመጣላችሁ በሚል የአገዛዙ ሰራዊት አመራሮች ከፍተኛ የአማራ ጦር መሪዎችንም መረሸናቸው ነው የታወቀው። ይህ በእንዲህ እንዳለ የአፋ ባህ ደቡብ አማራ ቅጥና ሀያ አሳም ነው እዝ ኃይለማርያም ማሞ ክፍለ ጦር በአዲስ አበባ አቅራቢያ እየሰራው የሚገኘውን ኦፕሬሽኖች አጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ገጠና ሳምነው ነው እዝ ኃይል ኃይለማርያም ማሞ ክፍለ ጦር አስደማሚና አስደናቂ ኦፕሬሽን ከአዲስ አበባ 65 ኪሎ ሜትር ርቀት ላይ በምትገኘው በቅምቢቢት ወረዳ ወረዳያ በሸኖ ከተማ ውስጥ ዘልቆ በመግባት ኦፕሬሽን አካሂዷል። ይህ ኃይለማርያም ማሞ ክፍለ ጦር ሶስተኛ የሰላም ሰው አንድ አርጌ ሬጅመንት አናብስቶች አይበገሬው ጊዜ ከብልጽግና ጋር አንገት ለአንገት በመግጠም የብልጽግና ራስ መታት የሆነችው ሬጅመንት ድል ቁርሷን ትንታጓ በሸኖ ከተማ በብልጽግና ተከቦና ተሞሽሮ የሚገኘውን ሸኖ ከተማ ላይ ልዩ ቦታው ወይራ ሰፈር ተብሎ ከሚጠራው ቦታ በድፍረትና በብቃት በመግባት የአገዛዙ ሰራዊት ላይ የተጠና የተሳካ ኦፕሬሽን በብልጽግና ላይ ያልታሰበና ያልተጠበቀውን ተኩስ በማድረግ በብልጽግና ላይ ከፍተኛ ኪሰራም አድርሳበታለች። በተከፈተበት የደፈጣ ተኩስ መቋቋም ያቃተው የአብይ አህመድ ሰራዊት የፋኖን ክንድ መቋቋም ሲያቅተው እግሬ አውጭኝ ብሎ ሲፈረጠጥ፣ በኦፕሬሽኑ በኦፕሬሽኑን በብልጭግና በኩል ሁለት ሚሊሻ አባላት እስከ ወዲያኛው ሲሸኙ ሶስት ደግሞ ቆስለው ተማርከዋል። ከሞቱት የሚሊሻ አባላት ኃይሎች መካከል ከሞቱት የሚሊሻ አባላት መካከል ኃይል የሚባልና በመቁሰል ደግሞ በጣረሞት አፋፍ ላይ የሚገኘው ሲሳይ የሚባሉ የአገዛዙ አሽከሮች እንደሆኑም የመረጃ ምንጮቹ ገልጸዋል። ፋኖም ሶስት ክላሽንኮ መሳሪያ ያገኘና ማረከ ሲሆን የተማረኩትን ቁስለኞች ሰብአዊነት በተሞላበት ሁኔታ ሕክምና እንዲያገኙ አድርጓል ተብሏል። በቀጣይም ትንታጓ አናብስተዋ የኃይለ ማርያም ማሞ ክፍለ ጦር የሰላም ሰው ሬጅመንት ወደ ተቆጣጠረችበት ግዛት ወደ ራሷ ግዛት ወደ ተቆጣጠረችው ግዛት በደል ተመልሳለች ሲሉ የአፋ ባህ ደቡብ አማራ ቀጠና አሳምኖ እዝ ኃይለ ማርያም ማሞ ክፍለ ጦር የህዝብ ግንኙነት ኃላፊም ለሚዲያችን ገልጸዋል። በመጨረሻም በትላንትናው ዕለት በለንደን የአማራ ህዝብ ላይ እየደረሰ ያለውን ግፍ የሚገልጥና የአብይ አህመድ አገዛዝ እየፈጸመ ያለውን ዘግናኝ ግፍ የሚገልጥ መሬት ያንቀጠቀጠ ሰልፍ ተደርጓል። ተመልክተን እንመለስ።

በለንደን ከተማ እህቶቻችን በግፍ የተገደሉትን እና የእህታችን ያለምን የጡት መቆረጥ አስመልክቶ እህቶቻችን በግፍ ተገለዋል፣ ሰማዕታት ናቸው። እነሱን አስመልክቶ ከተቃውሞ ሰልፍና እንዲሁም ሻማ ማብራት ፕሮግራም አለ። ተቃውሞ ሰልፉ ከኦክስፎርድ ስትሪት ጀምሮ መጨረሻው ትራፋልጋር ስኩዌር፣ እዛ ጋ ሻማ ይበራል። የዛሬው እንግዲህ የተቃውሞ ሰልፍ በጣም በሚደንቅ ሁኔታ በጣም በቁጭት ነው ሰው የወጣው ከማንቸስተር ከበርሚንግሃም ሁለት ሁለት ኮች ነው ሞልተው የመጡት። እንዲሁም ለንደን አካባቢ ያለው በሙሉ ወጥቷል፣ ተቆጭቷል። እህቶቻችን እንደምን እንበቀላለን፣ ከእህቶቻችን ተቀንጥ ጎን እንቆማለን ብያሉ እያሰሙ ነው ያሉት እና በመቀጠል ያለውን ሁኔታ ደግሞ ተከታትዬ ያሳውቅሻለው። ለፍሪ ፕሬስ መልካምዬ።